የሀገር ዋርካና የመንፈስ ብርሃን የክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ ሁሉን አቀፍ የህይወት ጉዞ የ1929 እስከ 2018። ክፍል አንድ የልጅነት ጊዜ፣ የትምህርት ጥማትና የአሊምነት መሰረት። አንድ ነጥብ አንድ ልደትና የዘር ግንድ። የትውልድ አድማስ የክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የልጅነት ዘመንና የትውልድ ቦታቸው ለቀጣይ መንፈሳዊ ጉዟቸው መሠረት የጣለውን የኢትዮጵያዊ ሙስሊም ማህበረሰብ እሴቶችን ጠንቅቀው እንዲረዱ አድርጓቸዋል። በአማራ ክልል ደቡብ ወሎ ዞን ወራ ኢሉ ወረዳ ውስጥ በምትገኘው ገነተ መንደር የተወለዱት ሃጂ ዑመር የኢትዮጵያ ሙስሊሞች ሃይማኖታዊ እውቀትና ባህል ከትውልድ ወደ ትውልድ የሚተላለፍበትን አውድ አንጸባርቀዋል። አባታቸው የገበሬነት ሥራን የሚከውኑ ቢሆንም ልጃቸው የዲን ዕውቀት እንዲቀስም የነበራቸው ፍላጎት ከመደበኛ የዓለም ትምህርት በላይ የነበረ መሆኑ የሃጂ ዑመርን የሕይወት መንገድ ቀይሯል። አንድ ነጥብ ሁለት የመንፈሳዊ ትምህርት ጉዞ እስከ ቆሎ እና የቁርአን ጥማት። ሃጂ ዑመር ኢድሪስ የአካላዊ ድካምን ተቋቁመው ለዲን ዕውቀት የከፈሉትን ዋጋ የሚገልጹ ታሪኮች በመላው የኢትዮጵያ ሙስሊም ማኅበረሰብ ዘንድ ይታወቃሉ። እርሳቸው ራሳቸው እንደገለጹት ለስድስት ዓመት ከስድስት ወር ያህል ቆሎ እየተመገቡ ቁርአንን የቀሩበት ጊዜ የትምህርት ጥማትና የኢልም ፍለጋቸው ምን ያህል ጠንካራ እንደነበር ያሳያል። የአሊምነት መሠረታቸውን የጣሉት ከታወቁ የኢስላም ሊቃውንት ዘንድ ለዓመታት በመማር ሲሆን በተለይም በሱፊያ አስተምህሮ ጠልቀው መግባታቸው በዚያን ጊዜ በሀገሪቱ የነበረውን የመንፈሳዊ እንቅስቃሴ ስፋት ያሳያል። የአባትየው ፍላጎት ልጃቸው ነጋዴ ወይም ፖለቲከኛ እንዲሆን ቢሆንም የሃጂ ዑመር ልብ ሙሉ በሙሉ ለእውቀት ፍለጋ ማድላቱ የእርሳቸውን ልዩ የመንፈስ ጥሪ ያሳያል። የትምህርት ጥማትና ወደ አዲስ አበባ ጉዞ የሃጂ ዑመር የእውቀት ፍለጋ ጉዞ ረጅም አድካሚ እና የትጋት መገለጫ ነበር በተለይም በህይወት ሳሉ በሰጧቸው ቃለ ምልልሶች ለትምህርት የከፈሉትን መስዋዕትነት አስረድተዋል ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት በግምት በ1970ዎቹ መጀመሪያ በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሀጂ ሙሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል በሚል ነበር። ዋና ዓላማቸው በከተማዋ መኖር ሳይሆን ኡስታዛቸውን፣ መምህራቸውን መፈለግ ነበር። ይህ የእውቀት ጥማት የመምህርና ተማሪን ጥልቅ ግንኙነት የሚያሳይ ነው። ሐጂ ዑመር መምህራቸውን የፈለጉትን ያህል በደሴ ከተማ ሲያስተምሯቸው የነበሩ ተማሪዎች እርሳቸውን ተከትለው አዲስ አበባ መምጣታቸው የእውቀታቸውን ጥራትና የተማሪዎችን ፍቅር ያሳያል። ሃጂ ሳኒ ሃቢብ በሃጂ ዑመር ዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ስለተረዱ በአዲስ አበባ ታላላቅ መስጅዶች እንዲያስተምሩ ተመደቡ። በተለይም በአንዋር መስጂድ እና በመስጂድ ኑር ውስጥ ማስተማር የጀመሩ ሲሆን ግማሽ ቀኑን ለራሳቸው እውቀትን ለመሰብሰብ ሲያውሉ፣ ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ይህ የራስን እውቀት የማሳደግ እና ለሌሎች የማካፈል ሚዛናዊነት የአንድ ታ የእውቀት አበርክቶ እና ጽሑፋዊ ቅርስ። ሙፍቲ ሃጂ ዑመር ኢድሪስ ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታቸው ለኢትዮጵያ ሕዝበ ሙስሊም ከፍተኛ የመንፈስ ምግብ አቅርበዋል። የቁርአን ትምህርት። ቅዱስ ቁርአንን ከሶስት መቶ ጊዜ በላይ በትርጉም አስተምረዋል። ይህ የቁጥር መጠን የእርሳቸውን የማስተማር ተጋድሎ እና ተደራሽነት ምን ያህል ሰፊ እንደነበር ያሳያል። የቁርአን ትርጉም ቅዱስ ቁርአንንም ተርጉመዋል። ይህ ትርጉም በሲዲ ተሰራጭቶ ለብዙዎች የመድረስ ዕድል አግኝቷል። ከማስተማር ባሻገር ሐጂ ዑመር ኢድሪስ ትልቅ የጽሑፍ ቅርስ ትተዋል። መጽሐፍት ከሃምሳ በላይ ሃይማኖታዊ መጽሐፍትን ጽፈዋል። ከዚህም በላይ ከመደበኛው ትምህርት ውጭ የራሳቸውን የግል ጥናት ሲያካሂዱ እንደነበር የሚጠቁም መረጃ አለ። ከሰማንያ የሚበልጡ ያልታተሙ የእጅ ጽሑፎች ማኑስክሪፕቶች እንዳሏቸው ራሳቸው መግለጻቸው በእስላማዊ ዕውቀት ላይ ያላቸውን ትጋትና ምርምር ምን ያህል ሰፊ እንደነበር ያሳያል። ይህ ደግሞ በሃይማኖታዊ ትምህርቶች፣ በፍቅህ የእስልምና ህግ እና በዳዋ የእምነት ጥሪ ላይ ጥልቅ ግንዛቤ እንደነበራቸው ያረጋግጣል። ክፍል 2 በሙስሊሙ ማህበረሰብ ውስጥ የተከማቸ አመራርና ተጽዕኖ ነጥብ 2.1 የኡለማዎች አንድነት መፍጠር በአዲስ አበባ መጅሊስ ውስጥ ያለ ሚና። ሐጂ ዑመር ኢድሪስ ለኢትዮጵያ ሙስሊሞች አንድነት የነበራቸውን ከፍተኛ ቁርጠኝነት ገና በለጋ አመራር ዘመናቸው አሳይተዋል። በአዲስ አበባ መጅሊስ ሊቀመንበርነት ያገለገሉ ሲሆን በተለይም በሙስሊሙ ማህበረሰብ ውስጥ በነበሩት የተለያዩ ወገኖች መካከል የሰላም ድልድይ ለመሆን ጥረዋል። የአዲስ አበባ ኡለማዎች የእስልምና ሕግና አስተምህሮ ሊቃውንት አንድነት መድረክን የመሩት ሲሆን በጊዜው በነበሩት የሱፊያ እና የሰለፊያ አህለ ሱና ጎራዎች መካከል የነበሩትን አወዛጋቢ ጉዳዮች ለመፍታት ቁልፍ ሚና ተጫውተዋል። ሁለት ነጥብ ሁለት የፈቷ እና የዳዋ ምክር ቤቶች ፕሬዝደንትነት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ውስጥ በነበራቸው የረጅም ጊዜ ተሳትፎ የፋቷ የሃይማኖታዊ ህግ ውሳኔ እና የዳዋ የእምነት ጥሪ ምክር ቤቶች ፕሬዝደንት በመሆን አገልግለዋል። ይህ ሚና በሀገሪቱ የሚኖሩ ሙስሊሞች በሚከተሉት የእስልምና አስተምህሮና የአኗኗር ዘይቤ ላይ ያላቸውን ጥልቅ ተጽዕኖ ያሳያል። የሰጧቸው የፋቷ ውሳኔዎች ለብዙሃኑ ማኅበረሰብ ሕይወት መመሪያ ሲሆኑ፣ የዳዋ ሥራቸው ደግሞ የእምነት አንድነትና ሰላማዊ አብሮ መኖርን በማጠናከር ላይ ያተኮረ ነበር። ሁለት ነጥብ ሦስት የሀገር አቀፍ ተጽዕኖና ተቀባይነት። ከሙስሊሙ አልፎ ለመላው ኢትዮጵያውያን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ተቀባይነታቸው ከሙስሊሙ ማኅበረሰብ አልፎ በመላው ኢትዮጵያውያን ዘንድ ነበር። ይህ ደግሞ በእሳቸው ስብዕና፣ ትህትና፣ በሀገር ወዳድነት ምልክትና ሁለንተናዊ አመለካከታቸው የመጣ ነው። እሳቸው በሁሉም ዘንድ የሚወደዱ የሚደመጡ እና የሚከበሩ አባት ነበሩ። በወቅታዊ የሀገር ጉዳዮች ላይ በተለይም በሃይማኖት ብጥብጥ ጉዳዮች ላይ ሲያስተላልፉ የነበሩት መልእክቶች ሁከትና ግጭትን በማውገዝና ሰላምን በማጽናት ላይ ያተኮሩ ነበሩ። ይህ ሁለ ገብ ተቀባይነት የኢትዮጵያን ህዝብ እምባ ያራጨ ነው። ይህም በህዝብ መወደድ ኢትዮጵያ ውስጥ ሃይማኖታዊ መቻቻልንና አብሮነትን ለማጠናከር የከፈሉትን ዋጋ ያሳያል። ክፍል 3 የተቀዳሚ ሙፍቲነት ዘመንና የለውጥ መሐንዲስነት 3 ነጥብ 1 ወደ ጠቅላይ ምክር ቤቱ አመራር ታሪካዊ ሽግግር 2019 ዓመተ ምህረት በግንቦት ወር 2019 ዓመተ ምህረት የሀገር ዋርካው ማን ናቸው? የክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ ሁሉን አቀፍ የህይወት ጉዞ የ1929 እስከ 2018። ክፍል አንድ የልጅነት ጊዜ፣ የትምህርት ጥማትና የዓሊምነት መሰረት። አንድ ነጥብ አንድ ልደትና የዘር ግንድ የትውልድ አድማስ የክቡር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ የልጅነት ዘመንና የትውልድ ቦታቸው ለቀጣይ መንፈሳዊ ጉዟቸው መሠረት የጣለውን የኢትዮጵያዊ ሙስሊም ማህበረሰብ እሴቶችን ጠንቅቀው እንዲረዱ አድርጓቸዋል። በአማራ ክልል ደቡብ ወሎ ዞን ወራኢሉ ወረዳ ውስጥ በምትገኘው ገነተ መንደር የተወለዱት ሃጂ ዑመር የኢትዮጵያ ሙስሊሞች ሃይማኖታዊ እውቀትና ባህል ከትውልድ ወደ ትውልድ የሚተላለፍበትን አውድ አንጸባርቀዋል። አባታቸው የገበሬነት ሥራን የሚከውኑ ቢሆንም ልጃቸው የዲን እውቀት እንዲቀስም የነበራቸው ፍላጎት ከመደበኛ የዓለም ትምህርት በላይ የነበረ መሆኑ የሃጂ ዑመርን የሕይወት መንገድ ቀይሯል። አንድ ነጥብ ሁለት የመንፈሳዊ ትምህርት ጉዞ እስከ ቆሎ እና የቁርአን ጥማት። ሃጂ ዑመር ኢድሪስ የአካላዊ ድካምን ተቋቁመው ለዲን እውቀት የከፈሉትን ዋጋ የሚገልጹ ታሪኮች በመላው የኢትዮጵያ ሙስሊም ማኅበረሰብ ዘንድ ይታወቃሉ። እርሳቸው ራሳቸው እንደገለጹት ለስድስት ዓመት ከስድስት ወር ያህል ቆሎ እየተመገቡ ቁርአንን የቀሩበት ጊዜ የትምህርት ጥማትና የኢልም ፍለጋቸው ምን ያህል ጠንካራ እንደነበር ያሳያል። የአሊምነት መሠረታቸውን የጣሉት ከታወቁ የኢስላም ሊቃውንት ዘንድ ለዓመታት በመማር ሲሆን በተለይም በሱፊያ አስተምህሮ ጠልቀው መግባታቸው በዚያን ጊዜ በሀገሪቱ የነበረውን የመንፈሳዊ እንቅስቃሴ ስፋት ያሳያል። የአባትየው ፍላጎት ልጃቸው ነጋዴ ወይም ፖለቲከኛ እንዲሆን ቢሆንም የሃጂ ዑመር ልብ ሙሉ በሙሉ ለእውቀት ፍለጋ ማድላቱ የእርሳቸውን ልዩ የመንፈስ ጥሪ ያሳያል። የትምህርት ጥማትና ወደ አዲስ አበባ ጉዞ የሃጂ ዑመር የእውቀት ፍለጋ ጉዞ ረጅም አድካሚ እና የትጋት መገለጫ ነበር። በተለይም በህይወት ሳሉ በሰጧቸው ቃለ ምልልሶች ለትምህርት የከፈሉትን መስዋዕትነት አስረድተዋል። ከሃምሳ ዓመታት በፊት ወደ አዲስ አበባ የተጓዙት በግምት በአስራ ዘጠኝ ሰባዎቹ መጀመሪያ በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት ሀጂ ሙሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል በሚል ነበር። ዋና ዓላማቸው በከተማዋ መኖር ሳይሆን ኡስታዛቸውን፣ መምህራቸውን መፈለግ ነበር። ይህ የእውቀት ጥማት የመምህርና ተማሪን ጥልቅ ግንኙነት የሚያሳይ ነው።